ነበር። ዝናን ግን ደግሞ ሲያስበው እስር ቤት መታሰር አለ፣ ለብዙ ዓመት ሉላንም ትቼ ህይወቴንም እስር ቤት አላረግም ብሎ እንግዲህ ፈሪ ለእናቱ ብሎ ሩጣ። እንግዲህ ዝና ደግሞ ተኩስ፣ እንዴት ጥይት ይዘው ወደ ኋላ ትሸሻለህ እያለ መጥፎ ነገር ውስጥ ሊያስገባው፣ እስር ቤት ሊከተው፣ ተኩስ ወንድነት ከወጣ እያለ እየገፋፋው ነበረ ግን ግን መጎስ ብልጥ ነው። ቢተኩስና ከሱ ላይ ቢተኩስና ራሱን ቢለው ዘላለም አለሙን እስር ቤት መበስበሱ ነው። ዱላንም ሳያገኝ ይኖራል ማለት ነው። ቤተሰብ አንዳንድ ጊዜ ስሜታ ሆነን የምናደርገውን ነገር ማወቅ አለብን። ስለምገለኝ ቀድም ይገላል መሸሽ ሞት ነው። ያችሁ ለእኔ አንተ ፈርተ ወደኋላ መሸሽ ሞት ነው አለ። ፈርቶ ወደኋላ መሸሽ ለእኔ ሞት ነው። ስለዚህ ትኩስ እያለ ያበረታታው ነበር። በሚገርም ሁኔታ ባክ ትሞታለህ፣ ዝና ባክ እንግዲህ መሀሌት ባክ ዝና ትሞታለህ የያዘው እኮ ጥይት ነው እያለችው ነው። እንግዳው ስምትናዘዘው ካለ ለውሽማ ህጎን ላለችው መሀሌት ነገራት እያለው ነበር። እንግዲህ መጎስ ሲያመጣቸው እነሱ በመንታ መንገድ ላይ የሩጦ አምልጦ ይሄኛውም ሩጦ ተከተሉት መሀሌት እና ዝና የሮጦ እየተከተሉት ነበር። ከዛ በኋላ መንታ መንገድ ላይ ሲደርስ ከሆነ ቦታ ተሸሸገ። እነሱ ቦታ ቀይረው ሄዱ ማለት ነው። እሱ ይሄዳል ብለው ባሰቡበት መንገድ ቀጠሉ ማለት ነው። እሱ ደግሞ እነሱ ባልሄዱበት ቦታ ሄደ ነው ምን ዝና ቤተሰብ እንግዲህ አሁንም ተሸሽጎ አምልጦ ነበረ፣ ግን አሁንም ያለበትን አግኝቶት እያሯሯጠው ስፓርት ለስፓርት እያሯሯጠው ይገኛል ዝና። እንግዲህ መጎስ ደውሎ ለሉላ እቤት እንዳትወጪ ለእኔ አታስቢ፣ ያለንበትን ሰፈር ስላወቀ ቤት እንዳወጪ በር ማንም ቢያንኳኳ እንዳያከፍች ብሏታል። እንግዲህ ዝና በእግሩ ሲሮጥ በቤት መኪና መጎስ አምልጦታል ማለት ነው። እንግዲህ ሉላን እንዳመለጠ መኪና አምልጦ መኪና ውስጥ እንደገባ ነግሯታል። እሷም እሺ ብላለኝ፣ መቼ ልመጣ ነው ታዲያ ስትለው እመለሳለሁ ብሏታል። እንግዲህ ዝና እንደ ትኩስ ስብድ ወዲያ ወደ የተወራጨ ይገኛል። በጣም ተናዷል። ወደ ቤት ሄድኩ ነበር ልምታ፣ ቤት ምን ልትሰሪ ነው ሄድሽ? አረ፣ እንደ ጋማ ከፋዘሽ ነው ትጅ ሰሚ፣ ለነዛ ልጆች ደውዪላቸው ሰፈሩን እንዳለ መክረብ አለብን። እንግዲህ እንደ ብድ ትኩስ ስብድ አርጎታል። ያልኳችሁ የእውነቴን ነው። እንግዲህ ዝና ሉላ እዚሁ አካባቢ ነው ያለችው። የትማ ከደም በሰዎቹን ልጆቹን ንገሪና እንዳለ ሰፈሩን እና አስሰው እያለ ነው። አልሄድም። ለምን እኔ በምን አውቃለሁ? ምሳሌ ምግብ የምትበላው ምስሙሩ እንደዛ ነው የሚለው ከወንድሞቼና ከእህቶች ጋር ስንራገጥ እንውላለን። ከዛ ልብሳችን ጭቃ በጭቃ እንግዲህ ምሳሌ ቅድስት ጋራ የመዝሙር ጨዋታ የተጫወቱ ነው። እንግዲህ አንቺ እንዴት ነው ቅድስት ያደግሽው ስትላት፣ ወንድሞቼ ጋር ጭቃው ቦታ በእርግጫ ስንራገጡ ለን እንደገና ቤት ስንገባ ደግሞ እናታችን በእርግጫ ትለናለች። እንደተረገጥን ያደግነው ወላለችው ማን ይከበበው ያት ዝና ነው ዝናከ እንግዲህ ቅድስትና ምሳሌ እየተጫወቱ ባለበት ሰዓት ዳጣ ገብ መታ መጎስ ተከቧል፣ ብላ የሮ እያለከለከች ስመጣ እኔ ደግሞ መጎስ ነው ብዬ ድንግጥ፣ ምክንያቱም መጎስ ከብሩክ ቤት ከመጣ የብሩክ ቤትን ያውቀዋል ብዬ ማለት ነው። ግን ዳጣ ናት። ቤተሰብ ይዞ ነው እየተንቀሳቀሰ ያለው እሱ አይመለከትሽ። ሲጀመር ያስመለጥሽኛል ችለ ሞገስ ተዘጋጅቶ ነው እየተንቀሳቀሰ ያሉ። ስለዚህ ሌሎች አማራጮችን ፈልግ። ይህንን ደግሞ ሞገስ መገመት አይከብደውም። እሽ በቃ ልጆች ካሉን ሄድ እንግዲህ መሀሌትን የትማ ከጅመ ጎስን የማጥፋት ስራ መሰሪው አንቺ ነሽ እያለ እያጣደፋት ይገኛል። እሷ መሀሌት ደግሞ መጎዝ ተገዘጋጅቶበታል ለሁሉም ነገር፣ አንተን ያጠፋ እንጂ አጠፋ አይጠፋም እያለችው ነው። እሱ ግን አንዴ ነይ ሰው ልጅ የሚኖረው ሁለት ሶስት አይደለም እያለ ነው። እንግዲህ ፍቅር በግዴታ የሚባለው ይህ ሰውዬ ነው። ይህ ዝና የሚባል ሰው ሞገስን የማጥፋት ስራ ያንቺ ነው፣ ያንቺ ስራ ነው እየሰራ ያሉት ሴትዮ ሚስቴር እኮ ነው የተቀመውት መውሰድ አለብሽ ቤት ብቻ ነው የምትፈልይ፣ ሪስኩንም ሽልማቱንም አንድ ላይ ለማድረግ ያለብሽ። እና ተለያየታችሁ ልታድሩ ነው እንግዲህ። ወደ ሌላ ሩቅ ሀገር መሄድ አለብን። ነገ እንገናኝ ብሩክ ጋር እርዳታ ይዘሽ ሁኔ ብሩክን ብሏል። መጎዝ እንግዲህ ይህ ሰው ሊያሉንና አልቻለም ብሏል።

እንግዲህ ምሳሌ ቅድስት እናቴ ከሆነች ትምህርት ቤቱ ወስጄ እናቴን ተዋውቋት እላቸዋለሁ። ምክንያቱም ከዛ ስትላዳጣ ከዛማ እናቴ እንደሀርጋለኝ እናቴ እንደሀርጋለኝ እላቸዋለሁ አለች። ሲያበሽቁሽ ከርመው ነበር አይደል ስትላት፣ አዎ፣ ሲያበሽቁሽ ከርመው ነበር፣ አሁን ደግሞ ጊዜው የእኔ ነው እያለች ነው። አንቺ ሳ እንዲ ቁርጡ ነውቅሻት እኔ ያለሆነ እንዲ ድፍንቅር የቀረው እናቴ ትሞ ትኖር እንኳን አለቀ ግን አሁን ላይ ሰሞኑን ደስታ ለሆኝ ሳላስተው ከሆነ ደግሞ ይቅርታሽ። እንግዲህ ቅድስት በፍቅር ፍቅር እየተሰቃየ የአንተም ዝማልከኝ አላለችም። እሱ ደግሞ ምን አስቀየምሽ ነው ሰሞኑን በደስታ ስፈነጭ አስቀየምኩሽ እንደ እያለ ነው። እሷ ደግሞ ምንም አላስቀየም ከኝ ነው እንግዲህ እና እጇን እያፋተገኝ በህፍረት በተሞላበት ቋንቋ እያወራችው ነው። ታዲያ ዝም ያልኩሽ አይ በቃ ጋሽ ሸኘኝ። ምንድን ነው ዝም ያልሽው ያልኩሽ ስላት ደግሞ መናገረ አልፈለገችም። በቃ ሸኘኝ ብላ ወረፍ ወደት ነው የምሸኝሽ እሱ ደግሞ ለምን አላት። ወደ ሀገር የሸኘኝ ስትለው እንዴት ወደ ሀገር የሸኘኝ ትለሃለች ትለኛለች አ ምር ትፈልጊያለሽ። እንግዲህ ቤተሰብ ብሩክ የሚገባው ይመስላል ፍቅር እንደያዛት ማለት ነው። ቅድስት እርግጠኛ ነሽ? ምር ትፈልጊያለች አላት ማለት ነው። ከዛ አሁንም እምቢም አላለችም። ከዛ ምን እንዳለ ታውቃላችሁ? አልጋውን አንጥፊልኝ ግድ እንግዲህ ብሩክ እጇን ይዞ ምን ይሰማሻል እያላት ነው። እሷ ደግሞ በጭንቀት ምንም እያለችው ነው። አንቺን ከማክበሬና የአንቺ ስሜት በመጠበቅ ነው እንጂ በዛ ላይ ደግሞ የማፈቅር ሰው አለ ስላልሽኝ ነው። እንግዲህ የምታፈቅሪው ሰው አለኝ የማፈጥረው ሰው ስላልሽ ለሱ ብቻ ነው አንቺ የምትገቢው እያላት አይ አልዋሽ አውቅም። እንግዲህ ብሩክ ቁጭ በያላት ቁጭ ካለችበት ጠጋ ጠጋ እያለ የፍቅር ጨዋታ እየተጫወቱ ይገኛሉ። አልተኛ ቦች ቅድስትም ክፍሉ አልገባችም። እንግዲህ እነዚህ የፍቅር ቆራጭ ሆነች ዳጣ ማለት ነው። እንዲህ እንዳሉ ሂጂና አባትሽን ጠይቂው እያለች አትገኛለች። ስ ጉዳቸው ፈላ የነገውን ቀጠሯችንን እንዳትረሳቢው ክፍልሽ እኮ አይደለም ለሦስታችን እኮ አልጋ ይበቃል። አሁን ትተኛላችሁ። ላሎ የምስኮላመት ማሽ ይባለ እንግዲህ ሁለቱም ደንግጠው ምሳሌ ስመጣባቸው በያሉበት በሲር በተበቱ ነበር። እንግዲህ ተስመሻ ታቂ ሞ እያላት ብሩክ ሊስማት ሲል እና የመጣችው እንግዲህ እጇን ይዞ የፍቅር ጨዋታ እያጫወታት ነበር። ልጅቱ ብቅ ያለችው ማለት ነው። እንግዲህ ደህና አደርጋሽ ስትለው ብሩክም አከጅም ብሏል። ምክንያቱም ብሩክም ፍቅር ይዞታል ማለት ነው። አብሮ መሆናቸው ግን በጣም ደስ ይላል። ይህ ሉላ እየደወለች ነው፣ ተጨንቃለች። መጎስ ስልክ ግን ቢዚ ቢዚ፣ ጡጡ ጡጡ እያለ ነው የሚዘገባው። በአሁኑ ካገኘኝ እንግዲህ መጎስ ስልኩን አንስቷል። በአሁኑ ካገኘኝ አያስተርፈኝም እያለች ነው ሉላ እሱ ደግሞ አይገልሽም፣ አያገኝሽም፣ አርፈሽ ቁጭ በይ እያላት ነው። እንግዲህ ጋሼ ጋሼ ስትለው ብ ጋሼ እንትተሽ ብሩክ ብለሽ መጥራት አፈልግ ወይ እያላት ነው። ህይወት መሰርቻለች ከኔ ጋር እያላት ነው። እንግዲህ ወይ አንተና ወይኔ ልምጣ እያለች እያስጨነቀችው ነው። መጎስን ይህ አሁንም ዝና ይህ ሰውዬ ሌሊትም ሆኖ እየጠበቀው ይገኛል። እንግዲህ መጎስ ብቻዋን እንዲታገር ታድር መክሯታል። ምክንያቱም አንደኛቸው ቢወጡ ኑሮ ይከተላቸው ነበር። ዝና እንግዲህ ብሩክና ቅድስት አንድ አልጋ ማለት ነው። እዚህ እድሬ ቅድስት የትማ አትሂጂ ብሎ አስተኝቷታል። እንግዲህ ቤተሰብ በአንድ መሆናቸው መጨረሻ ላይ በጣም ደስ ይላል ስለተከታተላችሁ አመሰግናለሁ በድጋሚ ምሳሌ ሰባ አንድ ላይ ነገረኝ ዛሬ ይዤላችሁ የመጣሁት ሰባ አንድ ነው ማለት ስለተከታተላችሁ አመሰግናለሁ ላይክ ሰብስክራይብ ማትርሱ ቤተሰብ ባይ ባይ